የወለጋ ፋኖ በአገዛዙ ላይ እርምጃ መውሰዱን አሳውቀዋል። ዝርዝሩን ይዘናል። የብልጽግናው ሰራዊት ቤተ ክርስቲያንን በማውደም አረመናዊ ተግባሩን ቀጥሏል። ዝርዝር ጉዳዮችን እናስደምጣችኋለን። የእስክንድር ነጋ መሰወር እያነጋገረ ነው። ሰራዊቱ አላገኘውም። የመረጃችን አካል ነው። በመራዊ በባንዳዎች ላይ የተወሰደው እርምጃ እየተደነቀ ነው። ፖሊስ ጣቢያው ነዷል። መንግስታዊ አፈናው ቀጥሏል። መረጃውን ይዘናል። የሰሜን ጦርነትና የትግራይም ጉዳይ በቆይታችን ይዳሰሳል። ሰላም ጤና ፍቅር በያላችሁበት ይድረሳችሁ። ንጹህ ውድ የብላክ ላይን ሚዲያ ቤተሰቦቻችን፣ ብትሰሟቸው እናንተ ይመጥናሉ ብለን ያሰብናቸውን መረጃዎች ይዘን መጥተናል። ለፈጣንና ታማኝ መረጃ የብላክ ላይን ሚዲያ የቴሌግራም ቻናልን ተቀላቀሉ። ሁለት ፓትሮል አድማ ብተና ና የኦህዴድ ካድሬ በወለጋ ፋኖ መመታቱ ተነግረዋል። የወለጋ ፋኖ ዛሬ ሰኔ 19 ቀን 2017 ዓ ም የሽመልስ አብዲሳን አድማ ብተና ኃይል በሁለት ፓትሮል ካድሬዎች አጅቦ ከጊዳ ወደ ነቀምቴ ሲኬድ ልዩ ቦታው ዶች ከሚባል ቦታ ላይ በተርቦቹ ተመቷል ሲል የቢዛሞ እዝ ቃል አቀባዩ ፋኖ ዲያቆን ክንዱ ገልጿል። በቀጠናው የሽመልስ አብዲሳ አድማ ብተና የብርሃኑ ጁላ መከላከያ ና የብልጽግናው የጫካ ክንፍ ኦነግ ሸኔ በጥምረት በአማራ ሕዝብ ላይ ተደጋጋሚ ጥቃት እንደሚያደር እርሱ ይታወቃልም አርሶ አደሮችን ሴቶችን አረጋውያንና ህፃናትን በጅምላ ገድለዋል የተዘራን ሰብል አቃጥለዋል ዘርፈዋል። የአማራ የሆኑ እንስሳትን ነርተው ወስደዋል እንዲህ ባለ ሁኔታ ውስጥ የከረመው የወለጋ አማራ በቅርቡ ራሱን አደራጅቶ የቢዛሙ ፋኖን ማቋቋሙ ይታወሳል። ነበልባሎቹ ፋኖዎች የአገዛዙን ፖሊስ ጣቢያ በቦምብ አጋዩት። ዛሬ ሌሊት አጥቢያ የሸዋ ጀግኖቹ የከሰም ክፍለ ጦር ነበልባል ብርጌድ ሻለቃ ሶስት ሻምበል አንድ ጀግኖቹ ከቀጠናቸው ወደ ምንጃር ሸንኮራ በአርጪ ቀበሌ እንደ አቦ ሸማኔ ተመዘግዝገው በመግባት የከተማው ዋና ፖሊስ ጣቢያው በምትሃታዊ ሁኔታ በመጠጋት እንደ ዘንዶ እየተሳቡ ከደረሱ በኋላ ቀጥታ በቅጥር ግቢ የካርታ ቁማር ሲጫወቱ የነበሩትን የአገዛዙን ወንበር አስጠባቂ በኤፍ1 ቦምብ ጥቃት አደርሰውባቸዋል። ጀግናው የነበልባል ሻለቃ አንድ ቦምብ ወርዋሪው ጩኸት ጣላት እና በቦምቡ ፍንዳታ ተምዘግዝጎ ሲወጣ ሌሎች አናብስት የሌላውን ጠላት እገዛ እንዳይመጣ ሽፋን ለመስጠት ሲጠባበቁ የነበሩትን በተፈቀደላቸው ደቂቃ ስራቸውን በተገቢ ፈጽመው ከያቅጣጫው አፈትልከው በመውጣት ወደ ነጻ ቀጠናቸው በሰላም ተመልሰዋል ተብሏል። በሰዓቱም ጠላትም ሙትና ቁስለኛውን ለማውጣት የፖሊስ ጣቢያው መብራት ማጥፋቱ የከተማው ነዋሪ አረጋግጧል። ይህ በእንዲህ እንዳለ አናብስቶቹ የንበልባል ብርጌድ ሻለቃ አንድ በቅርብ ርቀት የምትገኘው አረርቲ ከተማ ላይም ሌላ ጀብድ ሲፈጽሙ አምሽተዋል ተብሏል። የጎጃም ቀጠና ፋኖ መርአዊ ከተማ ላይ ጀብድ ሰርቷል። በወታደራዊ አዛዡ ኮማንዶ ሙጅብ እየተመራ የኮሎኔል ታደሰ ሙሉ ነብር ብርጌድ መርአዊ ከተማ ላይ በሆዳደሩ ግርማ ከበደና ግብረ አበሮቹ ላይ እርምጃ መውሰዱ ተነግሯል። የአማራ ፋኖ በጎጃም አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉ ነብር ብርጌድ በሚያካልላቸውና በተቆጣጠራቸው ቀጠናዎች የአገዛዙን አሰላለፍና ስንጥቆች በማጥናትና በመረዳት ሰፊው የዚህ ትግል ፈርቀዳጅና ገፈት ቀማሽ ህዝብ ለመታደግ በየጊዜው ራሱን እያደሰ በጠላት ላይ አጸፋዊ ምላሽ በመስጠት ላይ ይገኛል ተብሏል። የትግላችን አብዮት ለህዝባችን ችቦ ለኩሰን ካቀጣጠል ነው ጀምሮ ሁለት ዓመታትን እያስቆጠረን መስዋዕትነትን እየከፈልን ቢሆንም ትግላችን ከነጻነት ትግል የህልውና ትግል ውስጥ እንዳለ መላው አማራና የአማራን የህልውና ትግል የሚደግፉ ሁሉ በር ላይ መድረሳችንና ክንዳችንንና ኃይላችንን በፈጣሪ እርዳታ የጠላቶቻችንን ክንድ እየሰበርን እንደሆነ በስራችን እያስመሰከርን እንገኛለን ብሏል የብርጌዱ የህዝብ ግንኙነት ኃላፊ ፋኖ ሄኖክ አሸብርም ይህን ያልተረዱና ለቅርብ ወዳጆች ሰለባ የሆኑ ድርጅታችንን በቅንጫብ የተረዱና የናቁ እንዲሁም ለሆዳቸው ያደሩ ድኩማን ሰፊ ድልና የትግል ርዕዮት ያልተረዱ ባንዳዎች ላይ ተደጋጋሚ ብርጌዳችን የምህረት ጥሪ ቢያደርግም አሻፈረኝ ብለው ለሆዳቸው ባደሩ ባንዳዎች ላይ በተጠና መልኩ እርምጃ መውሰድ ጀምሯል ነው ያለው። በዚህ መሰረት ትናንት ማምሻው የብርጌዱ ጀግኖች ወደ መርአዊ ሰርገው በመግባት በተጠና መልኩ እርምጃ መውሰድ ተችሏል። በተወሰደው እርምጃም ትናንት ከህዝቡና ከድርጅቱ እንደተሰለፈ በማስመሰል የመርአዊና የአካባቢውን ህዝብ ጭንብል በመልበስ ሲዘርፍ ቆይቶ በብርጌዱ ክትትል ሲደረስበት የሀሰት ትርክት በመስራት ከጠላት ጋር የአርበኛ ዘመ መነካሴ ዋና ሎጂስቲክ ነኝ በሚል በውሸት ዶክመንተሪ ፊልም በመስራት ህዝቡን ሲያወናብድ የነበረና ህዝባችን ሚኒሻ በሚል ተቋም ውስጥ ሆኖ ለጠላት ትልቅ ጉልበት የነበረ ግርማ ከበደ የተባለ ሆዳደር ባንዳና ነጻነት የተባለ የአልማ ብተና አባል ላይ እስከ ወዲያኛው የሽኝት እርምጃ በብርጌዱ ጀግኖች ተወስዷል ተብሏል። ብርጌዱ አሁንም ቢሆን የአማራ ትግል ችቦ ለኳሹ ህዝብና የአማራ ህዝብ ላይ የሚደርሱ ጥቃቶችንና ሰቆቃዎችን ለመመከትና የህልውና ትግሉን በማሸነፍ የኢትዮጵያ ህዝብ በወርዱና በልኩ የሆነ ስርዓት በመገንባት ትውልድን የማሻገር

ፋሽስቱ አገዛዝ ብልጽግና ራያቆቦ ቆቦ ኩቢ ቀረንሳ ቅዱስ ጊዮርጊስ ቤተ ክርስቲያንን በመድፍ ማውደሙ ተነግረዋል። የምስራቅ አማራ ኮር አንድ ሀውጃኑ ክፍለ ጦር ቁልፍ ይዞታዎች ናቸው ያላቸውን አካባቢዎች ለማስለቀቅና ለመቆጣጠር ጥረት አድርጎ ያልተሳካለት ፋሽስቱ አገዛዝ ብልጽግና ዛሬ ራያ ቆቦ ጮቢ በረ ተጠመደ መድፍ የገጠር ታዳጊ ከተሞችን ኢላማ ያደረገ ድብደባ እየፈጸመ ያለ ሲሆን ራያ ቆቦ ኩቢ ቀረንሳ ቅዱስ ጊዮርጊስ ቤተ ክርስቲያንን ሙሉ ለሙሉ አውድመዋል። ንጹሐንን ኢላማ ያደረገው የመድፍ ድብደባ ከቤተ ክርስቲያኑ በተጨማሪ ትናንት ሰኔ 18 28 ቀን 2017 ዓ.ም አንድ ታዳጊ ህፃን በዲሽቃ በከባድ ሁኔታ አቁስሎ የቤት እንስሳቶችንና ንብረትም ንብረቱን አውድሟል። ንጹሐን ህዝብን ኢላማ ያደረገ የመድፍ ድብደባው አሁንም ቀጥሎ በርካታ ሰብአዊና ቁሳዊ ኪሳራ እያደረሰ ይገኛል ተብሏል። ፋኖ ከመከፋፈል አንድነትን መርጦ በህብረት ካልቆመ የኢህአፓ እድል ሊገጥመው ይችላል ተባለ። በየጊዜው የሚስተዋለውን መጓተት ካልተስተካከለ እና አብሮ መቆም ካልቻለ ብልጽግና እንደ ኢሳፓ የፋኖ ኃይሎች ደግሞ እንደ ኢህአፓና መኢሶን የሚታገሉለትን ኃይል ሳይሆን የሚታገለውን እየታገሉ ኃይላቸውን ሊበትኑ እንደሚችሉ እየተነገረ ነው። ጀነራል አሳምነው አንድ ሁኑ እንዳለው በአንድነት መቆም ካልተቻለ ከመበታተን ድል አይገኝም። በመሆኑም የትኛውም ወገን ለአንድነት መስራት እንዳለበት ተነግሯል። በመንግስት የሰለጠኑ ታጣቂዎች ጥቃት ፈጸሙ። ጥቃት የፈጸሙት በመንገደኞች ላይ ነው ተብሏል። ተሳፋሪዎችና አሽከርካሪዎች ታፍነው ተወስደዋል። በአማራ ክልል በጎንደር መተማ መንገድ ላይ መቃ በተባለች ስፍራ የቅማን ታጣቂዎች ሰኞ ዕለት በፈጸሙት ጥቃት 16 አሽከርካሪዎች ተገድለው በርካቶች መቁሰላቸውን የተሰማው ባለፈው ሰኞ ነበር። ጥቃቱ አሁንም ድረስ አልቆመም ተብሏል። በመንግስት በሚደገፉት ታጣቂዎች ከተገደሉት ሹፌሮች በተጨማሪ ተሳፋሪዎችና በርካታ አሽከርካሪዎች ታፍነው ተወስደዋል። ዛሬ የተወሰኑት እንደተለቀቁ ተሰምቷል። አሽከርካሪዎች የተገደሉት ከጥቃቱ ለማምለጥ ጥረት በማድረግ ላይ ሳሉ በእሩምታ ተኩሱ እንደሆነ ይፋ ሆኗል። የቅማን ታጣቂዎች ከጭልጋ እስከ መተማ አራት ኬላ ጥለው በአገዛዙ ትብብር እየፈተሹ ይገኛሉ። ባለፈው ሳምንት ከመከላከያ ጋርም ገጥመው ጉዳት ያደረሱ ሲሆን አገዛዙ ባሰለጠንኩት ኃይል መወጋቴ አሳዛኝ ነው ስለማለቱም ተሰምቷል። ኤርትራና ኢትዮጵያ በጦርነት አፋፍ ላይ ናቸው ተባለ። ሁለቱ ሀገራት እንዲዋጉ ውጫዊ ጫናዎች አሉባቸው ተብሏል። አረቢ መሬት በሱዳን ያጣችውን ድል በኢትዮጵያ ለማግኘት እየጣረች ነውም ተብሏል። አረቢ መሬት በሱዳን የፈጥኖ ደራሹን ኃይል በመደገፍ በኢትዮጵያ ደግሞ የብልጽግናን መንግስት በማንገስ ምስራቅ አፍሪካንና ቀይ ባህርን ለመያዝ እየሮጠች ትገኛለች። ለዚህ ሲባልም ኢትዮጵያ ኤርትራን እንድትወጋ በማድረግ አሰብን መቆጣጠር፣ አሰብም የአረቢ መሬት የጦር ወደብ እንዲሆን ፍላጎት አላት ተብሏል። ሳውዲ አረቢያ ደግሞ ከጦርነት ይልቅ ማሸማገል ይሻላል በሚል አብይ አህመድንና ኢሳያስ አፈወርቂ ለማገናኘት በሪያድ የቀጠሮ ቀን እየተመቻቸ ነው ተብሏል። በሀገሪቱ የነዳጅ እጥረት ተሽከርካሪዎችን ከስራ ውጪ እያደረገ ነው። በትግራይ ክልልም የነዳጅ እቀባ ተደርጓል። ፖለቲከኛው ጃዋር መሐመድ ናፍጣ ለምንጠፋ ለሚለው ጥያቄ መልሱ ናፍጣ እስካሁን አልጠፋም ተደብቆ ነው። ከዚህ በፊት እንደጻፍኩት የነዳጅ ዋጋ ማሻሻያ የሚያደርገው ኮሚቴ ውስጥ ያሉ ባለስልጣናት የዋጋ ጭማሪ እንደሚደረግ ተወስኖ ነገር ግን ገና ለህዝብ ይፋ ከመሆኑ በፊት አስቀድመው አብረዋቸው ለሚሰሩ ነጋዴዎች ሹክ ይላሉ። ነጋዴዎቹም መንግስት ዋጋ ጭማሪውን እስኪያሳውቅ በእጃቸው ያለውን በርካሽ ዋጋ የገዙትን ነዳጅ ደብቀው ያቆያሉ። ከዛ የበለጠ ከፍ ባለ ዋጋ ይሸጡታል። የሚገኘውም ትርፍ የዋጋ ጭማሪ እንደሚኖር አስቀድሞ መረጃ ከሰጧቸው ሚኒስትሮች ጋር 60 በ40 ይከፋፈላሉ ሲል ይፋ አድርጓል። የናፍጣ ወይም የነዳጅ እጥረቱ በሐዋሳ፣ በባህር ዳር፣ በአዲስ አበባ አሳሳቢ ሆኗል። በትግራይ ደግሞ በቀን ሁለት ቦቴ ነዳጅ ብቻ እንዲገባ መወሰኑ ታውቋል። ይሄ የሆነው ህወሃት ወደ ኤርትራ ነዳጅ ይሸጣል በማለት እንደሆነ ታውቋል። ቤተ መንግስት ከጠቅላይ ሚኒስትሩ ጋር የታየው አክቲቪስት ስዩም ተሾመ በድጋሜ ጠፋ። አክቲቪስቱ ጠፋ የተባለው ለፍርድ ቤት ነው ተብሏል። ስም በማጥፋት የተከሰሰው ስዩም ተሾመ ታስሮ ለፍርድ ቤት ይቅረብ ተብሎ በፍርድ ቤት ትዕዛዝ ወጥቶበት ነበር። ዛሬም በድጋሜ የፌዴራል ፖሊስ ስዩም ተሾመን አጣውት እንዳለ ከልደታ ከፍተኛ ፍርድ ቤት የተሰማው መረጃ ያመለክታል። የዚህ ሀገር ፍርድና ፍትህ ይህን ያህል መሳለቂያ መሆኑ ብዙዎችን አሳዝኗል። ስዩም ተሾመ ከጠቅላይ ሚኒስትሩ ጋር በነበረው ውይይት ከብልጽግና ደጋፊ ሚዲያዎች ውጭ ይዘጉ ሲል ጥያቄ ማቅረቡ ይታወሳል። በሜክሲኮ ጓና ጁዋቶ ግዛት በሃይማኖት ክብረ በዓል ላይ አንድ ታጣቂ በከፈተው ተኩስ ህፃናትን ጨምሮ 12 ሰዎች መሞታቸው ተገለጸ። ጥቃት አድራሹና ከጉዳዩ ጋር ተያያዥነት ያላቸው አካላትን በመፈለግ ላይ እንደሚገኙም የሀገሪቱ ባለስልጣናት አስታውቀዋል። በኢራፖቶ ከተማ በቅዱስ ዮሐንስ ቤተ ክርስቲያን ዓመታዊ ክብረ በዓል ላይ ማንነቱ ያልታወቀ ታጣቂ ጥቃት ማድረሱን በተንቀሳቃሽ ምስል መለቀቁንም ዘገባዎች አመላክተዋል። የሜክሲኮ ፕሬዚዳንቷ ክላውዲያ ሼንቧም በጥቃቱ የተሰማቸውን ሀዘን ገልጸው ወንጀለኛውን በማፈላለግ ላይ መሆናቸውን ገለጹትም። አሁን ላይ በሜክሲኮ የተፈጠረው ሃይማኖት ጥቃት ከባለፈው ግንቦት ወር ሁለተኛ ጊዜ መሆኑን የአገሪቱ ባለስልጣናት ተናግረው፣ ባለፈው ግንቦት በጓናጃቶ ግዛት በካቶሊክ ቤተክርስቲያን በተፈጸመ ጥቃት ሰባት ሰዎች መገደላቸውን ዘዊክ መጽሔት ነው ያስነበበው። ውድ የብላክ ላይን ሚዲያ ቤተሰቦቻችን የዕለቱ መረጃችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ለፈጣንና ታማኝ መረጃ የብላክ ላይን ቴሌግራም ገጽ ዲስክሪፕሽን ላይ ስለሚገኝ ተቀላቀሉን። ሰናይ ጊዜ